አመሰግናለው አስማረ። እንግዲህ የአይዲ ፎር አፍሪካ 2025 በኢትዮጵያ ከትናንት ጀምሮ መካሄድ ጀምሯል። እንግዲህ እንደሚታወቀው በ2024 በኬፕ ታውን በተደረገው ኮንፈረንስ ነበረ ኢትዮጵያ በኢትዮጵያ እንዲዘጋጅ ተወስኖ ኢትዮጵያ እንድታዘጋጅ የተደረገው ማለት ነው። እንግዲህ ኢትዮጵያ በተለይ የዲጂታል ኢትዮጵያን እውን ከማድረግ አንጻር በርካታ ስራዎችን እየተሰራ እንደሆነ ይታወቃል። ዜጎች የፋይዳ ወይም ደግሞ ዲጂታል አይዲ እንዲኖራቸውና ተጠቃሚነታቸው በዛ ልክ እንዲጨምር ከማድረግ ማድረግ አንጻር እንግዲህ የተሰሩ ያሉ ስራዎችም አሉ። በዛሬው ለት ደግሞ ከመቶ በላይ ከሚሆኑ ሀገራት የመጡ ወደ 2000 የሚሆኑ ተሳታፊዎች የተሳተፉበት ኮንፈረንስ ነው ይህ ኮንፈረንስ። በዚህ ኮንፈረንስ ላይ በርካታ ጉዳዮች ተነስተዋል። በተለይ ደግሞ ዜጎች ከጤና እንዲሁም ከሌሎች ሴክተሮች ጋር በተጨምሮ በፋይናንስ ሴክተር ተጠቃሚ እንዲሆኑ ከማድረግ አንጻር ዲጂታል አይዲ ወይም ደግሞ ብሔራዊ መታወቂያ ዲጂታል መታወቂያ የራሱ የሆነ ትልቅ አስተዋጽኦ እንዳለው ነው የተነገረው። ከዚህ የሳይበር ጥቃትን ለመከላከልም የራሱ የሆኑ አስተዋጽኦ እንዳለው ነው የተነገረው። ጥያቄዎች ተነስተው ተደርገውባቸዋል። በተለይ የዲጂታል ዘመን እንደመሆኑ መጠን በዲጂታል ፌክ ወይም ደግሞ ሕገወጥ ኦሪጂናል ያልሆኑ ስራዎች ያልሆኑ መታወቂያዎችን በማተም የተለያዩ አገልግሎት ለመጠቀም የሚደረጉ ጥረቶች አሉ፣ በተለያዩ አለማት ማለት ነው። ያንን ከመቅረፍ አንጻር እንግዲህ በርካታ አስተዋጽኦች እንዳለው ይገለጻል። የዲጂታል አይዲ ሀገራት ይህንን ተግባራዊ ሲያደርጉ ዜጎቻቸው ማን መሆናቸው የት እንዳሉ እንዲታወቅም ከማድረግ አንጻር የራሱ የሆነ አስተዋጽኦ እንዳለ ነው የሚገለጸው። ከዚህ ጋር በተያያዘ በተለይ ለሚቀጥሉት ቀናቶችና የዛሬውን ጨምሮ ምንምን ጉዳዮች እየተነሱ ነው የሚለውን ደግሞ ሊነግሩን እንግዳ ጋብዘናል። እንግዳችን አቤኔዘር ዘር ፈለቀ ይባላሉ። የብሔራዊ መታወቂያ ፕሮግራም የስትራቴጂክ ኮሚኒኬሽንስ ዳይሬክተር ናቸው። ወደ እሳቸው አመራለሁ። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። መልካም በትላንትናው እለት ተጀምሯል የአይዲ ፎር አፍሪካ ኮንፈረንስ፣ በዛሬው እለት ደግሞ ቀጥሏል። ምን ጉዳዮች ተነሱ ከሚለውን ጀምር። ያው አሁ በትላንትናው እለት እንግዲህ ይሄ ጉባኤ ኦፊሻሊ ተከፍቷል፣ በጠቅላይ ሚኒስትር አብይ አህመድ በተገኙበት ኦፊሻሊ ተከፍቷል። ይሄ ጉባኤ ጉባኤው እንግዲህ ከተለያዩ ከ2200 በላይ የሆኑ ፓርቲሲፓንቶች የተገኙበት ጉባኤ ነው። ከ105 ሀገራት በላይ ያሉ አሁን እዚህ ከጀርባ የምታያቸው ከ120 በላት በላይ ኤግዚቢተሮችም እዚሁ ተገኝተዋል። ኮንፈረንሱ ዋናው የሚያውጠንጥ ነው ቲሙ ዲጂታል አይደንቲቲ አት ስኬል አክሰለሬቲንግ ኢምፓክት የሚል ቲም ነው ያለው። ይሄ ማለት የሁሉም በአይደንቲቲ ኢኮሲስተም ላይ ሚና የሚጫወቱ አካላት በአጠቃላይ የተገኙበት ኮንፈረንስ ነው ማለት ነው። ዋና መነሻ የሆኑ ቶፒኮች እየተደረገ ያለውም አንደኛ በአይደንቲቲ ቢልዲንግ ወይም የማንነት መሰረተ ልማት ግንባታ ላይ አስተዋጽኦ በቴክኖሎጂ፣ በህግ ማዕቀፍ፣ በሳይበር ሴኪሪቲ ደህንነትን ከማስጠበቅ እንደገና፣ ከአካታችነት እንዲሁም ከዳታ ፕራይቬሲ አኳያ የተለያዩ ኤክስፐርቶች በዓለም አቀፍ ደረጃ ትልቅ ፕሮጀክቶችን የሚመሩ ኤክስፐርቶች ተገኝተው ልምዳቸውን የሚያካፍሉበት በፖሊሲ ደረጃ ምን ምን አይነት ፖሊሲዎች አንድ ሀገር ማስፈጸም አለባት በደንብ የተሳካና ውጤታማ የዲጂታል አይዲ ስነምህዳርን ለመገንባት ምን ምንድን ነው አስፈላጊ ነገሮችን ማድረግ ያለባት የሚለውን የተለያዩ ሀገሮች ከተለያዩ ሀገሮች ልምድ የሚያገኙበት ከግሉ ሴክተር ብቻ ሳይሆን ከሀምሳ በላይ ሀገራት ተገኝተውበታል። እዚህ ኮንፈረንስ ላይ ማለት ነው። ስለዚህ እነዚህ የአፍሪካ መንግስታትም እንደዚህ አይደንቲቲ ኢኮሲስተም ላይ ስራ የሚሰሩ አካላት ስላሉበት እነሱም ደግሞ ከተለያዩ ኢንዱስትሪ ኤክስፐርቶች ልምድ የሚቀስሙበት ጉባኤ ነው ማለት ነው። ስለዚህ ከ52 ሰዓት በላይ ያለው የተለያየ የሲምፖዚየሞች መክፈቻ ንግግሮችና ሴሽኖች አሉት ማለት ነው ጉባኤው። መልካም ኢትዮጵያ እንግዲህ ከ15 ሚሊዮን በላይ ሰዎችን የዲጂታል አይዲ ተጠቃሚ አድርጋለች እና ምን ውጤት ተገኘ በዚህ አዎ አሁን እንደሚታየው አንደኛውም ኢትዮጵያ ይህንን ዓለም አቀፍ ጉባኤ እንድታስተናግድም የተመረጠችበት ዋነኛውም ምክንያት በአጭር ጊዜ ውስጥ ሶስት ዓመት ባልሞላ ጊዜ ውስጥ የዲጂታል አይዲን ወይም የፋይዳ ዲጂታል መታወቂያን መሰረት ልማት ገንብታ የህጋዊ ማዕቀፍ አስቀምጣ ከዛ ደግሞ መንግስት በጠቅላይ ሚኒስትር ደረጃ ትልቅ ትኩረት ተሰጥቶበት እየተፈጸመ ያለ እንት መሆኑ ዝግጅት መሆኑ ይህንን እንድታደርግ አድርጓታል። ይህንን ጉባኤ እንድታስተናግድ መርጧታል ማለት ነው። ስለዚህ 15 ሚሊዮን ዜጎች አሁን የዲጂታል መታወቂያ ባለቤት ሆነው ከ52 በላይ ተቋማት ጋር የሲስተም ትስስር ስራዎች ተሰርተው አሁን አገልግሎት እየተሰጠ ነው። በገቢዎች፣ የቴሌኮም አገልግሎት፣ የፓስፖርት አገልግሎት፣ የነዋሪነት አገልግሎት ከባንክ እንዲሁም ሌሎች የሴክተሮች ላይ ግልጋሎት እየሰጠ ነው መታወቂያው ማለት ነው። ስለዚህ ይሄ ትልቅ ራሱን የቻለ እምርታ ያመጣ ነው። ስለዚህ ትላንትናም ዶክተር ጆሴፍ አቲክ የአይዲ ፎር አፍሪካ ቼርማን መክፈቻ ንግግራቸውን ሲያደርጉ እንደሰማ ነው ኢትዮጵያ የተመረጠችበት አንዱ አላማ ይህንን ልምድም ለሌሎች አፍሪካ ሀገራት ማስተማር እንድትችል በዛውም ደግሞ ከፍተኛ ጠንካራ የሆነ የመንግስት ድጋፍ ያለበት ስለሆነ አይዲ ፎር አፍሪካ ደግሞ እንደ ሙቭመንት ያንን የሚደግፉ ሀገራት ላይ ሞር ትኩረቱን ያደርጋል ማለት ነው። ስለዚህ ለእኛም ትልቅ ትልቅ እምርታ ነው ይህን ማዘጋጀታችን እንደ ሀገር። አመሰግናለሁ አቶ ቤኒዘር ተመልካቾቻችን እንግዲህ በተለይ ባለፉት ጊዜያቶች በተደረጉ ስራዎች የናሽናል አይዲ ወይም ደግሞ ዲጂታል አይዲ በመጠቀም ዜጎች ከዚህ በፊት እንግልት ይደርስባቸው የነበረው በተለያዩ አገልግሎት ሰጪ ተቋማት ላይ እሱን በ60 በመቶ አካባቢ እንደቀነሰ ነው የተገለጸው። ከዛም ባለፈ ዜጎች በጤና ሴክተሩም በቀደም ሲል እንዳነሳ ነው በፋይናንስ ሴክተሩም ተጠቃሚ የሚሆኑበትን እድል እጅ ከፍ ያደርጋል። ሀገራትም ያላቸውን ትስስር ከማጠናከር አንጻር ከአንድ ሀገር ወደ አንድ ሀገር ሲካሄድ ያሉትን ወንጀል ችግሮችን ከመከላከል አንጻር ማጭበርበሮችን ከመከላከል አንጻርም ትልቅ ሚና እንዳለው ነው የተገለጸው። ይህንን ይመስላል። እንግዲህ ለዛሬ በማታው የዜና እወጃችን ላይ ደግሞ የተለያዩ ሀገራት ልምዳቸው ምን ይመስላል የሚለውንም ደግሞ ልምናጋራቸው ይሆናል። ይህን ይመስላል። አመሰግናለሁ።